አንድን ወንድ ከአንቺ ሱስ እንዲይዘው የሚያደርጉ ነገሮችን ማወቅ ትፈልጋለሽ? ወንድ ልጅን ክንፍ የሚያደርጉ ወይም የሚያሳብዱ ሴት ልጅ ልታረጋቸው የምትችላቸው አንዳንድ ነገሮች አሉ። እና የማወራው ስለመልክሽ ወይም ስለምትታይበት መንገድ ብቻ ሳይሆን እንደ ተግባር እና እርምጃሽ ወይም እሱን እንዲሰማው እንደምታረጊበት መንገድ ቀላል ነገር ሊሆን ይችላል። በዚህ ቪዲዮ አንድን ወንድ ከአንቺ ሱስ እንዲይዘው የሚያደርጉ 13 ዋና ዋና ነገሮችን አሳያችኋለሁ። አንድ የወንዶች በሴቶች ላይ መቋቋም የማይችሏቸውን ነገሮች ምን እንደሆኑ ስታውቂና፣ እነዚያን ነገሮች በራስሽ ባዶ ውስጥ ማካተት ስትጀምሪ በምን ያህል ፍጥነት እሱ ከአንቺ ሱስ እንደሚይዘው እና ሊጠግብሽ እንደማይችል ትመለከቻለሽ። ስለዚህ ይህንን ቪዲዮ እስከ መጨረሻው ማየትሽን እርግጠኛ። ለዚህ ቻናል አዲስ ከሆናችሁ ለተጨማሪ አስደሳችና አስተማሪ ቪዲዮዎች ሰብስክራይብ እና ላይክ በማድረግ የአማላይ ቤተሰብ ይሁን። ወደ ጊዜ እንግባ። እሱን ከአንቺ ሱስ እንዲይዘው ማድረግ ምን ማለት ነው? ወደ ውስጥ ከመግባታችን በፊት እሱን ከአንቺ ሱስ እንዲይዘው ማድረግ ምን ማለት እንደሆነ ግልጽ ማድረግ አስፈላጊ ነው። ይሄ ቪዲዮ አንድን ወንድ እንዴት ማታለል ወይም መቆጣጠር እንደምትችሉ የሚያሳይ ቪዲዮ አይደለም። በምትኩ በተፈጥሮ ወንድ ልጅን በሚስቡና በብለጠ ፍላጎት ኖሮትና የጓጓ እንዲቆይ ስለሚያደርጉ ነገሮች በዝርዝር እንመለከታለን። እነዚህን ነገሮች ስታደርጊ እሱ ከአንቺ ሱስ እንዲይዘው እያስገደድሽው አይደለም። አንቺ በቀላሉ በተፈጥሮ የሚሆኑን ነገር ብቻ እያደረግሽና አንቺን መቋቋም ለሱ አስቸጋሪ እንዲሆን እያደረግሽ ነው። እነዚህ ነገሮች እውነተኛ ስትሆኚ በቀላሉ በተሻለው ሁኔታ ይሰራሉ። ስለዚህ አንድን ወንድ ለመሳብ አንቻለው ምንም ሶሎሞን አትሞክሪ። በዚህ ግልጽ ከሆነ አንድ ወንድ ከሴት ልጅ ሱስ እንዲይዘው የሚያደርጉትን ነገሮች እንመልከት። አስራ ሶስተኛ እሱን ስታዩ ፈገግ በይ። አንድን ወንድ ንን ከአንቺ ሱስ እንዲይዘው ከሚያደርጉ ነገሮች አንዱ ቀላል ፈገግታ እንደሆነ ታውቂያለሽ? ይህ እውነት ነው። እሱን ስታየው ሞቅ ያለ ፈገግታ ስጭው ወይም አሳየው እና እሱ ወዲያውኑ ወደ አንቺ የመሳብ ስሜት ይሰማዋል። ወዲያውኑ ወደ ጥሩ ስሜት ውስጥ አስገቢዋለሽ እና መልካም ወይም ፖዚቲቭ ስሜቶችን ከአንቺ ጋር ማያያዝ ይጀምራል። ፈገግታ እሱን በማየትሽ ደስተኛ እንደሆንሽ ያሳያል እና ለቀሪው የግንኙነታችሁ ጊዜ መልካም ስሜቶችን ያዘጋጃል። እንዲሁም ፈገግታ በራስ መተማመንን ያስተላልፋል፣ ይህም በጣም ማራኪ ባህሪ ነው። ስለዚህ በሚቀጥለው ጊዜ ስም ስታይ ፈገግ ማለትሽን እርግጠኛ ሁኚ፣ እሱ ባንቺ ይጠመዳል። አስራ ሁለተኛ የመሽኮረመም የአይን ግንኙነት። ብዙዎቻችን የአይን ግንኙነቶች ወንዶችን ለመሳብ አይለኛ መንገድ እንደሆነ እናውቃለን። ነገር ግን ይህንን አንድ እርምጃ ወደፊት ወስደሽ አይንሽን በመጠቀም ከእሱ ጋር መሽኮረመም ከእሱ ጋር ያለ ላይን ግንኙነት እያደረግሽ ወይም እየተያየሽ የመሽኮርመም እይታን ስትሰጩ ወይም ስታሳዩ ልቡ እንዲዘል ያደርገዋል። ትልቁ ነጣ እንዳሸነፈ ይሰማዋል እና የበለጠ ሊያሳድድሽ ይፈልጋል። በቀላሉ ግልጽ፣ እና አጭር አድርጊ እና ከመጠን በላይ አታደርጊ። ካልሆነ በጣም እንደፈለግሽው ወይም ከመጠን በላይ ወደሱ እየመጣሽ እንደሆነ ሊያስብ ይችላል። አስታውሽ፣ ሁሉም ነገር በተፈጥሮ መንገድ ሲሆን በጣም የተሻለ ነው። ስለዚህ ከመጠን በላይ አትሞክሪ እና የግድ የሆነ ወይም የተገደደ እንዲመስል አታድርግ። አስራ አንደኛ በጣም ፈላጊ ሳቱኝ አስፈላጊ እንደሆነ እንዲሰሙ አደርግ ይህ ትንሽ አሳሳች ነው። ምክንያቱም እንደ ችግረኛ ወይም በጣም ፈላጊ መታየት አትፈልጊ፣ ነገር ግን እሱን አስፈላጊና ተፈላጊ እንደሆነ እንዲሰሙ ማድረግ ትፈልጊያለሽ። ቁልፉ ነገር አዎንታዊ ወይም ፖዚቲቭ በሆነ መልኩ እንደሚያስፈልግ እንዲሰማው ማድረግ ነው። ይህንን ጠንካራና ጥገኛ ባለመሆን ማድረግ ትችላለሽ። ነገሮችን በራስሽ ማድረግና ማስተናገድ እንደምትች ሁልጊዜ እንዲንከባከብሽ እንደማትፈልግ ያሳየው እና የእውነት እርዳታን በምትፈልግበት ጊዜ ብቻ ጠይቅ። ይህ ይወልት ወንዳው ወንዳዊ በሆነ መንገድ እንደሚያስፈልግ እንዲሰማው ያደርገዋል። ጠባቂሽና አቅራቢሽ እንደሆን ይሰማዋል። ይህም በጣም ማራኪ ባህሪ ነው። አንድ ወንድ በዚህ መንገድ እንደሚያስፈልግ እንዲሰማው ስታደርጊ ስለ ራሱ ጥሩ ስሜት እንዲሰማ ያደርገዋል። እንደሚወደድ እና እንደሚፈለግ ይሰማዋል፣ ይህም ሁሉም ወንዶች የሚጓጉለት ነገር ነው። አስረኛ ጥሩ አድማጭ ሁኝ። ይህ ቀላል ነገር ነው፣ ነገር ግን ብዙውን ጊዜ ችላ ይባላል። ወንዶች አንዲት ሴት እነሱን ለማዳመጥ ጊዜ ስትወስድ በጣም ይወዳሉ። አስፈላጊና ልዩ የመሆን ስሜት እንዲሰማቸው ያደርጋቸዋል። ስለዚህ በሚቀጥለው ጊዜ ሲያናገርሽ የእውነት እያዳመጥሽ መሆንሽን እርግጠኛ ሆኝ። ቀጥሎ ምን እንደምትይው ወይም እንዴት ምላሽ እንደምትሰጪው አታስቢ። እሱ በሚናገረው ነገር ላይ ብቻ ተኩሪ እና ያልተከፋፈለ ትኩረትሽን ስጭ። እሱን ያደንቃል እና ይሄ ከአንቺ ጋር ብዙ ጊዜ ለማሳለፍ እንዲፈልግ ያደርገዋል። ዘጠነኛል ልዩ እንደሆነ እንዲሰማው አደርግም። አንድ ወንድ ልዩ እንደሆነ እንዲሰማው ስታደርጊ እሱ ለአንቺ አስፈላጊ እንደሆነ እያሳየሽው ነው። በአንቺ ትርጉም እንዳለውና እንደምታደንቂው እንዲያውቅ እያደረግሽው ነው ልዩ እንደሆነ እንዲሰማው በማድረግ ለተጨማሪ ነገር ተመልሶ መምጣት እንዲቀጠል ምክንያት እየሰጠሽው ነው። ከእሱ ጋር ግንኙነት እየፈጠርሽና እሱ ሊደረግለት የሚገባ ሰው እንደሆነ እንዲያውቅ እያደረግሽ ነው። አንድ ወንድ ልዩ የመሆን ስሜት ሲሰማው የአንቺ ስብሰኛ መሆን ይጨምራል። ሁልጊዜ በዙሪያሽ መሆን ይፈልጋል እና ትኩረትሽን ማግኘት ይወዳል። ስለዚህ ባገኘሽው አጋጣሚ ልዩ የመሆን ስሜት እንዲሰማው አድርጊ። ስምንተኛ እንዲያምንሽ አድርጊ። እምነት በማንኛውም ግንኙነት ውስጥ ቁልፍ ንጥረ ነገር ነው። የማያምንሽ ከሆነ ለአንቺ ቃል መግባትም ሆነ ቁርጠኛ መሆን ከባድ ይሆንበታል። ከልቡና ከነፍሱ ሊያምንሽ እንደሚችል እንዲሰማው ማድረግ አለብሽ። ይህንን ለማድረግ በዙሪያሽ ምቾት እንዲሰማው አድርጊ፣ የሚረዳው ሰው ሁኚ እና በጭራሽ ፈራጅ አትሁኚ ወይም አትገምቺው። ምንም ነገር ቢፈጠር ከሱ ጎን እንደሆንሽ አሳውቅ። በአንቺ ላይ እምነት ሊጥልና ሊተማመንብሽ እንደሚችል ሲሰማ ለአንቺ ቁርጠኛና ቃሉን አክባሪ ይሆናል። ሰባተኛ አበረታችሁ። አንድ ወንድ ምንም ነገር ሲያደርግ ሁልጊዜ ጥሩ ስራ እየሰራ እንደሆነ እንዲሰማው ይፈልጋል። ለአጋርሽም ሆነ ለማንኛውም ወንድ ልታደርጊያቸው ከምትቻቸው ምርጥ ነገሮች አንዱ እሱን ማበረታታት ነው። በእሱ ምን ያህል እንደምትኮሪ ንገሪው እና እሱ ለአንቺ የሚያደርጋቸውን ነገሮች ሁሉ እንደምታደንቅ ያሳውቅም። ወንድ ልጅ አጋሩ እሱ ለእሱ የተፈጠረ ምርጥ ነገር እንደሆነ እንዲሰማው ስታደርግ በጣም ይወዳል። ለምሳሌ እሱም በስራ ላይ ካየሽና ከተጨናነቀ ጊዜ ወስደሽ አናግሪው እና አንዳንድ የማበረታቻ ቃላቶችን ንገሪው የሚያደርገውን ሁሉ እንደምታደንቅ ያሳውቅም። ይህ አንቺን ቀኑ ሙሉ በእሱ አይምሮ ውስጥ እንድትቆይ ያደርግሻል። ስድስተኛ፣ ጫና የመደረግ ስሜት እንዲሰማው አታደርጊ። አንድን ነገር እንዲያደርግ ያለማቋረጥ ግፊት እያደረግሽ ከሆነ ከጥቅሙ ይልቅ ጉዳቱን እየፈጸምሽ ነው። አንድ ወንድ ጫና እያደረግሽበት እንደሆነ ሲሰማው ከአንቺ መራቅ ጀምራል። የመታፈንና የመጨነቅ ስሜት ይሰማዋል እና የጥሩ ስሜት አይደለም። ይህ ባጠገብሽ መሆን እንዳይፈለግ ብቻ ሳይሆን ባንቺ ላይ ቅር እንዲሰኝም ያደርጋል። ስለዚህ ለሱ የተወሰነ ቦታ መስጠት ሲሆን እርግጠኛ ሁኚ እና በሱ ላይ ምንም አይነት ጫና አታደርጊ። ነገሮችን በራሱ ፍጥነት እንዲያደርግ ፍቀጅ። ወንድ ልጅ ይህንን ያደንቃል። አምስተኛ በሚፈልግሽ ጊዜ ከጎኑ ሁኚ። አብዛኞቹ ወንዶች የእውነት ወይም በጣም ካላስፈለጋቸው በስተቀር እርዳታን አጠይቁ። ስለዚህ እሱ በአስቸጋሪ ሁኔታ ውስጥ እንዳለ ካየሽ አጠገቡኝ ድጋፍሽን አቅርቤለት እና ምንም ይሁን ምን ከጎኑ እንዳለሽ አሳውቂ። በአንቺ መተማመን እንደሚችል ሲያውቅ የአንቺ ሱሰኛ መሆን ይጀምራል። እንደማቀፍ ወይም ጀርባው እንደመዳበስ ያሉ ቀላል ነገሮች እንኳን ጥሩ ስሜት እንዲሰማ ያደርጉታል። ከጎኑ ውጭውን እና እንደምታስብ ያሳውቅ። አራተኛ ቦታ ስጪው። አንድ ሰው ስትወጂ ወይም ስታፈቅሪ ሁልጊዜ በዙሪያው ለመሆን መፈለግ ተፈጥሯዊ ነው። ነገር ግን ይሄ ሁልጊዜ ጥሩ ነገር አይደለም። እሱ ከአንቺ ሱስ ቢይዘው እንኳን ትንሽ ቦታ መስጠት በጣም አስፈላጊ ነው። እሱን ካፈንሺው ወይም አጥብቀሽ ከያሺው፣ በመጨረሻ ይሸሻል፣ ከአንቺ ይርቃል። በአጠገብሽና በዙሪያሽ መሆን ምን ያህል አስደሳች እንደሆነ እንዲያውቅና ማድነቅ እንዲችል ለራሱ የተወሰነ ጊዜና ቦታ እንዲያገኝ ወይም እንዲኖሩ አድርጊ። በትዳር ላይ ያሉ ጥንዶች እንኳን የራሳቸው ትንሽ ቦታ ያስፈልጋቸዋል። ስለዚህ ለራሱ የተወሰነ ጊዜ ስለሰጠሽው መጥፎ ስሜት ይሰማሽ፣ እሱ የበለጠ እንዲያደንቅሽና ግንኙነታቸው ጤናማ እንዲሆን ያደርጋል። ሶስተኛ ጉድለቶቹን ተቀበይ። ይህ በጣም ኃይለኛ ነው። ጉድለቶቹን ስትቀበይ በማንነቱ እንደምትወጁ እየነገርሽ ይሆናል እሱን ለመለወጥ እየሞከርሽ አይደል እና ፍጹም እንዲሆን እየጠበቅሽ አይደል ይሄ ለብዙ ወንዶች ትልቅ የፍቅርና የፍላጎትን ስሜት ቀስቃሽ አንዲት ሴት የአጋሯን ጉድለቶች ስትቀበል በሁሉም ድክመቶቹና ጉድለቶቹ እንደምትወደው እየተናገረች ይህንን ስታደርጊ እሱ ከአንቺ ጋር የበለጠ እንደተገናኘና እንደተዋደ ይሰማዋል እና ላንቺ በፍቅር መውደቁና ቁርጠኛ የሆነ እድሉ በጣም ከፍተኛ ይሆናል ሁለተኛ እሱን የህይወትሽ አካል እንጂ ሙሉ ህይወትሽ አታድርጊ ከአንድ ሰው ጋር ባለን ግንኙነት ውስጥ ሙሉ በሙሉ መዋጥና እነሱን የህይወታችን ማዕከል ማድረግ በጣም ቀላል ሊሆን ይችላል ሆኖም አጋርሽን መውደድና መንከባከብ አስፈላጊ ቢሆንም በሂደት ውስጥ ራስሽን ማጣት ግን የለብሽም። የራስሽን ፍላጎቶች፣ የትርፍ ጊዜ ማሳለፊያዎችና ጓደኞች መጠበቅና ማቆየት መሰረትሽን ይዘሽ እንድትቆይ ያደርግሻል እና እሱን በየትሽ ውስጥ ያለው ብቸኛ ነገር ሳይሆን የየትሽ አካል እንደሆነ እንዲሰማ ያደርገዋል። ይህ በተለይ እሱ ያንቺ አጋር ወይም ፍቅረኛ ባልሆነ ጊዜ በጣም አስፈላጊ ነው። ከአንድ ሰው ጋር በምትተዋወቂበት ወይም በምትጠናኑበት ጊዜ የራስሽ ህይወት እንዳለሽ እርግጠኛ ሁኚ። ይህ እሱን የበለጠ የትሻ አካል መሆን እንዲፈልግ ያደርገዋል እና በአንቺ የበለጠ ይጠመዳል። አንደኛ ነገሮችን ማጣፈጫ ተጠቀሚ ወይም አስደሳች አድርጋቸው ከትንሽ ምስጢራዊነት እስከ አዳዲስ ነገሮችን በጋራ እስከመሞከር ድረስ በግንኙነታችሁ ውስጥ አንዳንድ ቅመሞችን መጨመር ነገሮችን አስደሳች አድርጎ ለማቆየት በጣም ጥሩ መንገድ ነው ወንዶች ሴቶች የማይገመቱ ሲሆኑና ሁልጊዜ እንዲገምቱ ሲያደርጓቸው ይወዳሉ ስለዚህ ነገሮችን ትንሽ ቅመሚያቸው እናሱ እንዴት ምላሽ እንደሚሰጥ ተመልከች ይህ ጉጉት እንዲያድርበትና ፍላጎት ኖሮት እንዲቆይ ብቻ ሳይሆን ልብሽን ያለማቋረጥ እያሸነፈ እንደሆነና አንቺን ማሳደድ ሁልጊዜም ጊዜ ዋጋ እንዳለው እንዲሰማ ያደርገዋል ማጠቃለያ እስካሁን እንዳየሹው እሱ ከአንቺ ሱስ እንዲይዘው ለማድረግ ልታደረጋቸው የምትቻቸው ብዙ ነገሮች አሉ። ሁሉም የሚጀምረው ወንዶች ምን እንደሚያነሳሳቸው በመረዳትና ለፍላጎታቸው እንዴት አጓጊ እንደምትሆኝ ወይም ፍላጎታቸውን እንዴት እንደምትማርኪ በማወቅ ነው። እንደ ሁልጊዜው ይህን ቪዲዮ ከወደዳችሁት ላይክና ሳብስክራይብ ማድረጋችሁን እርግጠኛ ሆኑ። የበለጠ ለማወቅ አሁን በስክሪኑ ላይ የሚታዩትን ወይም በዚህ ቻናል ውስጥ ያሉትን ቪዲዮዎች ይመልከቱ። ስለተከታተላችሁን አመሰግናለሁ። ሰላም ቁዩል